መጀመሪያ ቀን እኔ ቤት ሲመጣ ጅል የመጣ መስሎኝ ነበር። ከተማዬን መፍራት የጀመርኩት የእሱን አርባ ትርክቶች ካነበብኩ በኋላ ነው። እኔ ቤት አምጥቶ ሰጠኝ። ቤቴን እስክፈራው ድረስ እዚህ ውስጥ ነው የምኖረው እያልኩ እስከ ጠይቅ ድረስ ብዙ ብዙ ብዙ ትርክቶች የሚያይ አይመስልም እንዲህ ነው እና የምናብ ጉዳይን እንዳለበት ይገባኛል። ጋሻ አድሃ ነው፣ ጋሽ ብንለው ይቻላል። ዛ ታሪክ ስላለ ጋሻ አድሃ ነው። እንዲሁም ደግሞ ሌላ ጋሽ ልጠራ ስለሆነ ነው። ጋሽ አለማየው ገላጋይ መድረኩንና መጽሐፉን መርቀን ከዛ መጽሐፍ ሲመረቅ ያለውን ደንብ እንግዲህ መጽሐፍ በማሳየት አንዳንዶች ይገልጡታል። እንደዛ ሲሆን ያልገዙ ሰዎች ማጠቃሉ። ስለዚህ ግዙ ወደ ማለት መልእክት የሚሄድ ይመስላል። ትንሽ ትንሽ ነገር ብለው የልባቸውን በዚ ብንመርቀው ቃል ይመርቅ ብለን አይሻል? ከተማ ዱር ነው። ብዙ የዱር አበቦች የሚያቸዋተው ብዙ የዱር ፍሬዎች የሚበላቸዋተው የሚበሰብሱበት ቦታ አድሀኖም ይህንን ያስቀረው ይመስለኛል። ከተማይን መፍራት የጀመርኩት የእሱን አርባ ትርክቶች ካነበብኩ በኋላ ነው። እኔ ቤት አምጥቶ ሰጠኝ። ቤቴን እስከፈራው ድረስ እዚህ ውስጥ ነው የምኖረው እያልኩ እስክጠይቅ ድረስ ብዙ ብዙ ብዙ ትልክቶች የሚያይ አይመስልም። መጀመሪያ ቀን እኔ ቤት ሲመጣ ጅብ የመጣ መስሎ እንዲህ ነው። እና የምናብ ጉዳይም እንዳለበት ይገባኛል። ከምናብ ባሻገር ደግሞ እውነትነት አለው፣ የሚመዘምዝ እውነት። አንዳንድ ምናብ ፋንታሲ ነው አይደል? አንዳንድ ምናብ ደግሞ ፎቶግራፍ ነው። ልክ ጎርኪ የነበረው አይነት ምናምን፣ ጎርኪ እንኳን አንዳንዴ ከተሞችን በሙሉ ለምሳሌ ኖቭግሮድ የሚባል እሱ የኖረበትን ሙሉ ከተማ ሰዎች መዝግቦ ይዞ ነበር። ሱቅ ሻጭ አመል ያለበት ሲሸጥ እንዴት ነው የሚሸጠው፣ ዱቤ ሲጠይቅ ምን አይነት መልክ ያሳያል። ሌላ ይቅርና ከሰዎች አልፎ የ መንገድ ዳር ውሾች ምን አይነት ባህሪ እንዳላቸው የት እንደሚያድሩ ምናምን መዝግቦ ይዞ ነበር። ከ800 ገጽ በላይ የእሱ ቀጥታ ፎቶግራፍ ነው። ያድሀኖም ደግሞ ምናብ አይመስልም ፎቶግራፍ ከመምሰሉ የተነሳ እና አንዳንዴ እውነታችን ያለው እንደ ዱር እንደ ዱር ማንም እንደሌለበት አረህ ከተማችን ውስጥ ልንመለከታቸው የሚገቡ አበቦችና ልንበላቸው የሚገቡ ፍሬዎች እንዳሉ ያሳየን ስራ ነው። ይሄኛው ስራ የደረሰኝ ትላንት ነው። ትንሽ ጥቂቶቹን ከዚህ በፊት ያነበብኳቸው ናቸው። ከተወያየን በኋላ ቀይሯል። ሁለተኛ መጽሐፍ እንደሚሆን ደግሞ አልጠራጠርም። የተሟላ ጥሩ መጽሐፍ ይሆናል። አስተውለቱ አሪፍ ነው። እዚህ ላይ እንደምትመለከቱት ሰዓት አለ ተፈጥሮ አለ ዝምድናው ከግርግዳ ጋር እኩል ሲሰነጥቅ ምን ያለን ምን አገባው ግርግዳ ሌላ ሰዓት ሌላ ብለን እንድንጠይቅ ግድ ይላል አይደል እና ስቶሪውንም እንድናነበው ይገፋፋል ሲታይ ልክ እንደ ዳሊ የዳሊ ሰዓቶች አይታችኋል? ልክ እንደ ልብስ የሚሰጡት ሰዓቶቹ ልክ እንደ መቅኔ እየረዘሙ እየረዘሙ እየቀለጡ ሲወርዱ ያሳያል። ዳሊ ሰዓቶችን በሙሉ ልክ እንደ እሱ አንድ ግብር አለው። እዚህ ላይ ያለው ሰዓት አንደኛ የሚቆጥረው 11 ሰዓት ከአምስት ወይም አምስት ሰዓት ከአምስት ይመስለኛል፣ አላቅም ያ የህይወትን የመዳረሻ ጊዜ የሚያመላክት ነው የሚሆነው። እውነትም አስራ አንደኛዋን ሰዓት ዋናዋ ካራክተር አልፈዋለች እና የጀብራሪት ይሏታል ሴቶች፣ የመንደሩ ወጣቶችም፣ ህፃናቶቹ ሰክራ ስትመጣ ጀብራሪት ይሏታል። ይሄ ጀብራሪት ነገር በፊት ወጣቶኜ ልክ እንደዚህ የሥነ ጽሁፍ ቦታ ላይ ሲሄድ ስብሀትን ለመስደብ የፈለጉ ሀያ ሲያን ዞላዊ ስራ እያሉ ሂስ ይሰጡ ነበር። ዞላ ሲሉ እኔ የፈረንሳዩ ደራሲ ሲ መስሎኝ ዞላ ዞላ ዞላን እየተከተለ ሊሉ ነው ብዬ ነበር። ለካ ዞላ ማለት በአማርኛ ጀብራራ ማለት ነው። እና ስብሀት አብዛኛውን መጽሐፎች ውስጥ ያሉት ካራክተሮች ዞላዎች ናቸው፣ ማለት ጀብራራዎች ናቸው እና ምንም የማይጠቅሙ ሊነበበም የማይገባ ሲሉ የሰጡት ድምዳሜ ነው። ለካ ሲገባ ይቆጭኝ። እናች ጀብራሪት ለምን ራሷንም ጀብራሪት እንደምትል ሌሎቹን ጀብራሪት ሲሏት ለምን እንደምትቀበል ግራ ይገባናል መጀመሪያ ላይ። በኋላ ግን በአሳደገቻት የእህቷ ልጅ ምክንያት ስትተረክ ያሳዝናል። ያሳዝናል ማለት የአንድ ደራሲ የኔም ማለት ነው፣ የአንድ ደራሲ ሚስት የመጨረሻ ጣፍንቷ ምን እንደሚመስል ነው የሚያሳየው። መንግስት ገደለውም አልገደለውም፣ ራሱን ገደለም አልገደለም፣ ችግርም ገደለው አልገደለው፣ የደራሲያን ሚስቶች ይሄ ነው ታፈንታቸው ብለን እንድንጠይቅ ያደርጋል። አና ዶስቴቭስኪ የዶስቴቭስኪን ታሪክ ጽፋ አንብብ ያለው ከ600 ገጽ በላይ ነው። ጥሩ አባወራ አድርጋ ትስለዋለች። ጥሩ ነው ግን እሷ የመጣችበት በእድሜ ከሀያ ዓመት በላይ ይበላለጣሉ። ስታገባው እንዲህ እንዲህ እንዲህ ትርክቱና የመጨረሻ ጠፍንቷ አንሳ ነብ ይህን ልቦለድ ሆኖ በሌላ ምናብ ሊቀርብ ይገባል ብዬ ነበር። ዶስቶየቭስኪ ከሞተ በኋላ ተጠየቀች። ልክ እዚህ ላይ እንዳለችው ካራክተር ለምን አታገቢም አሏት። ወጣት ናት ማለት ገና 32 33 ዓመቷ ነው። እሱ ሲሞት ለምን አታገቢም ብላ ስትል ስትጠይቅ ምናለች አለች፣ ዶስቶየቭስኪን የሚተካከለው ቶልስቶይ ነው። ቶልስቶይ ደግሞ አግብቶ አርጅቶ ሊሞት የተዘጋጀ ነው። ማን ላገባ እችላለሁ ነው ያለችው። እዚህም ላይ ያለችው ካራክተር ይህንን ነው የምታሳየው። እና አና ዶስቶየቭስኪ መጨረሻዋንም ስናይ ታሳዝናለች። በረሃብ ነው የሞተችው። ገንዘባታ አይደለም፣ የዶስቶየቭስኪ ስራዎች ብዙ ናቸው። አብዮቱ ተነሳ 19 አስራ ሰባት አካባቢ መንገዶች ሁሉ ተዘጉ። የእሷ የገንዘብ እንትን እሷ ጋር ሊደርስ አልቻለም። የሚሰጥበት መንገድ ሁሉ የለም። ስለዚህ የምትበላዋታ በረሀብ ሞተች ይላል። እና መጨረሻውም ሳይ መጻፍ አለበትን ነበር አድሃኖም ኦልሞስት ጽፎታል። እና ደስ ብሎኛል አድሃኖም ትንሹ ትንሹ ማለት አይቻልም ወጣት ደራሲዎች የኔ ጓደኞች ከሆኑት ወጣት ደራሲዎች መሀል ነው። እቤቴ ድረስ መጥቶ ምራሩንም ጣፋጩንም ማር ወደ እኔ ህይወት ውስጥ ያስቀምጣል። ልክ በራሪዮ ሮጣ ጫጩቶቿን እንደምትመግብ ማለት ነው። እኔ ከእንግዲህ ሽማግሌ ነኝ፣ ተመጋቢ ነኝ እንጂ መጋቢ አልሆነም። የወጣቶቹ ታሪክ ሲመጣ እየሳኩ በሚያስቀው በሚያስለቅሰው የሚያበቀስኩ የምቀበላቸው ብዙ ወጣት ደራሲዎች አሉ ጓደኞቼ አንዱ እሱ ሆኗል። በጣም ደስ ይለኛል። መጽሐፉ ላይ ኮንትሪቢዩት ባለማድረግ ያዝናሉ። ግን ኮንትሪቢዩት አላደረገም ብሎ ሳይጽፍ አልቀረም፣ ሳይታተም አልቀረም። አሪፍ ነው። ለሁለተኛው መጽሐፍ ደግሞ ያብቃል። ልንመርቀው ነው ማለት ነው መሰለኝ። እሺ፣ እናሳይ እንግዲህ ለፎቶግራፍም ቆንጆ ሳናቀር ለባለማ አለማየው ገላጋይ። እሺ፣ እናመሰግናለን። መጽሐፉ መመረቁ ደግሞ በንባቡ እንደዚሁ ቢቀጥል። ከጋሽ አሌክስ በኋላ ማውራት ያው አስቸጋሪ ነው። በጣም የቀረበኝ ምንድን ነው ይሄ ጽሑፍ ስታነበው ረዱ፣ በጣም እንደ አለቀስኩ ሜሪናት የሚያባት አሉ፣ ግን አንዳንድ እንትኖች ፔን አላቸው። አይ ቲንክ እውነተኛው መጽሐፍ የሚሆነው አዎ እሱ ጋር ያስቀኛል ነው የሚሆነው። በመጨረሻ መጥቼ ስናበታቸዋለሁ። ጊዜ ይመስተልኝ። አመሰግናለሁ።